ሴት ባዩሽ መስፍኔን ስታየው በጣም ደነገጠች። ምን ምን ትሰራለህ እዚህ ብላ ስትለው፣ ቆይ ምን ማለት ፈልገች ነው ቤት አይደለም እንዴ? ባዩሽዬ ነይ ግቢ ነይ ግቢ ብሎ ለአቅፋ ሲሞክር እሷ ግን መታቀፍ አልፈልግም ማለች። ሀንዬ ምን ገጠማት? ሀንዬ ለአባቷ እንዴት መናገር እንዳለባትና ይሄን ነገር ከነገረችው በኋላ ማንን መምረጥ እንዳለባት ግራ ገባት። ጆሮ ሁሉንም ነገር ነገረችው። ቆይ ይሄ ታዲያ ምርቱን ከግርዱ ስንለየው ይደርስ የል እንዲህ አነችው። ስለዚህ ለምንድን ነው አንቺ የምትጨናነቂው ብሎ ሲላት፣ ለምን አልጨናነቅም ምላሴ፣ ይቅርታ ጆሮ፣ እንዴ አባዬ እኮ ነው ስንት ዓመት ለፍቶ ተሰቃይቶ ያሳደገኝ አባዬ። እና እንዴት ነው ይሄን ነገር ቤተሰቦችን አግኝቻለሁ ብዬ የምለው ከዛስ በኋላ ከማንጋ ነው የምኖረው፣ እያለች ጭንቀት ወጥሮ ይዟታል። ሰላም ሰላምዬ፣ አባትሽን ሂጄ ማየት አለብኝ ናፍቆኛል። ምንም ይሁን ምን ስለ ዲኤንኤው አታስቢ፣ አንቺ የኔ እህት ነሽ በማለት ሙ በሙሉ ልቧ ለሀኒ ለሰላምዬ ለሀንዬ? ሌላ ተገዝታ ነግራታለች። እሷም አመሰግናለሁ በማለት መልስ መለሰችላት መስፍን መስፍንና ሜላትን ሰላምና ምላሴ አንድ ላይ ለማድረግ እማዬ እስኪ ንገሪኝ አንቺና አባቴ ትዳራችሁ እንዴት ነው ብላ ስትል ምን አይነት ጥያቄ ነው የምትጠይቅኝ ኔ ያለች እንዴ እማዬ ምን አይነት ጥያቄ ጠየኩች አንቺና አባዬ እንዴት ናችሁ ምክንያቱም አባዬ በእኛ አንቺ በእኛ እንደሚያገባሽ ሁሉ አባዬም ደግሞ በእኛ በልጆቹ ያገባዋል። ስለዚህ እሱን ነገር ነው የጠየቅኩሽ። አይ እንግዲህ ስነ ስርዓት ያጅ እንዴማየ፣ ምን ችግር አለው ወይ እናንተ አብራችሁ ብትሆኑ ብትመለሱ ምን ችግር አለው? አይ ተሰምኛለሽ፣ ሰላም፣ በዚህ በጧት የመጣሽው ይህንን ለመጠየቅ ከሆነ በጣም ተሳስተሻል። እኔና አባትሽ በፍጹም አንድ ላይ አንሆንም፣ መቼም ቢሆን እንዳታስቢው ብላ ተቆጥታ አባረረቻት። እኔ ሲመስለኝ ግን ወይዘሪት ባዩሽ ለካ መስፍንን ፍቺው አይሆንሽም ይሄ ደሃ ነው ምንም ነገር የለውም እያለች ስትመክራት የነበረው በትውስታ ወደ ኋላ ሂደን ታስታውሱ ከሆነ ሲመስለኝ፣ ወይዘሪት ባዩሽ መስፍኔን ታፈቅረዋለች ይመስለኛል። ምክንያቱም እንዴት አስደነገጣት አባት እሺ መንጣቱን ለምን አልነገርሽኝም? ብላ ስትል አትለርግብ ቆይ፣ ምን ማለት ነው አባ እየመጣ እንዲ ያለች አሆና መቶ አይንሽ ስራ ይድን እንዲ ያለው አራ ክስቴ አራ ሁንስ ተረጋጊ። አልገባኝም መስፍን ማለቴ ነዋ። እ በጣም ይቅርታ ቆያንቺ ልጅ ተልኳችንን ረስተሸዋል እንዴ? አልገባኝም ድንብርብልሽ እኮ ነው እየወጣ ያለው እና መስፍንን ለምንድን ነው ያልነገርሽኝ? ብላ ስትል ቆይ፣ ይሄን ያህል ምን አስፈራሽ? ጠዋት ደግሞ መጥቼ ነበር። እሱን ሳየው ነው የት ተመለስኩት። ስትል እ እኔ ያልገባኝ ነገር አክስቲ ቆይ ካባዬ ጋ ምን አይነት ነገር ኖሮች ነው እንደዚህ በጣም የጠላሽው እና በጣም የተናደርሽበት ምክንያቱን ነገሪን ብትላትም አይ እሱን ቀስ ብዬ ነው የምናገረው። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ፣ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። ኑላዊ ድራማ እንደቀጠለ ይገኛል። አስተማሪው እና አጓጊው ድራማ እንደቀጠለ ይገኛል። ቪዲዮዎችን እስከ መጨረሻው ስለምትከታተሉልኝ እጅጉን አድርጌ አመሰግናለሁ። ሀሳብ አስተያየታችሁን፣ እንዲሁም ከኑላዊ ድራማ ምን እንደተማራችሁ ኮሜንት ላይ ብንወያይበት በጣም ደስ ይለኛል። በስተ መጨረሻም የሀንዬና የእርግብ ዲኤንኤ አትጨነቁ፣ የምትሰጡት እኮ ከፀጉራችሁ ላይ ነው ደም ምናምን አይደለም ብሎ ፋዘር ሲናገር፣ ከዛ ወይዘሪት ባዩሽ ወይዘሪት ሜላት ግራ ገባት። አይ እኔ ኮ እትይ ነግሬሽ ነበረ እማይሆን ከሆነ በቃ ይቅር ማለቴ እኔ ዲኤንኤው ተመረመረ አልተመረመረ ችግር የለብኝም። በኋላ ተመርምረን ችግር ከሚፈጥር አሁን ብናቆመው ይሻላል፣ ስትል አያያይ ምርቱ ከግርዱ የምለይበት ነው ይሄ። ስለዚህ በፍጹም አልተዋውም፣ ትመረመሪያለሽ ብላ ግግም አለች ወይዘሪት ባዩሺ። ባዩሺ ለእርግብ ትሰምኛለሽ፣ ሀንዬን በጣም ነው የሚወዷት እና አንቺ ሀናን በፍጹም መናገር የለብሽም ብላ ስትላት አልገባኝም እሺ ይውልሽ አንድ ነገር ማወቅ አለብሽ ምላሴ እጅግ አድርጎ ይወዳታል ምላሴ ደግሞ ስለ ሀና ተናገረ ማለት አበቃ ማለት ምን ማለት ነው አበቃ ማለት ማለቴ በጣም ስለሚወዳትና ለሜላት ደግሞ የቤቷ አባዋራ እንደ አባት ስለሆነ ለሜላት እንዲህ ነው እንዲህ ነው ካላት ሜላት ትቀየራለች በዛ ላይ ሜላት ሀናን በጣም ነው የምትወዳት አልገባኝም ምክንያቱም ሃናን ይውልሽ ሰዓት መጣ ስትቀር እንኳ እየተደበቀች ተደበቀች ነገረ ስራዋን ሁሉን ነገር ታያለች። እና እያስመሰለች ነውን የምትይኝ? አይ ሀናም በጣም ተወዳታለች። ነገር ግን የሆነ ነገር ካንች የሆነ ፊትሽ ጠቆር ካለና አለቀጥ ንግግር ካበዛሽ አሽቀንጥረው እንደሚጠሉሽ አትርሺ፣ አትዘንጊ ብላ ተቆጣቻት። እሺ በቃ አንቺ እንዳልሽ አደርጋለሁኝ። ጆሮ ጆሮዬ ሀንዬ ደውላ አንድ ሚስጥር ዛሬ ልነግርህ እፈልጋለሁ ስትለው፣ ምን አይነት ሚስጥር ነው ሀኒቹ? ግን ለማንም አትናገርም፣ ላአባዬ በተለይ እንዴ። ላፋዘርማ? ያልተነገረ ሚስጥር ምንድን ነው ብሎ ሲል፣ ትሰማኛለህ አሁን እምልህን ነገር ከተናገር የእውነት ነው ምልህ፣ መቼም ይቅር አልልህም። ነገር ግን ቤተሰቦችን አግኝቻቸዋለሁ ብላ ስትለው፣ ከዛ ጆሮ እንዴ ሳቀ። ቆይ ቤተሰቦችን ስታይ፣ ቤተሰቦችሽ ፋዘር አይደል እንዴ? አይ ወላጆችን፣ የኔን ታሪክ። የለ አዎ፣ እሺ። ታሪክን የሰረቀችኝ ልጅ፣ አንድን ልጅ በእኔ ምትክ ይሄንን የኔን ታሪክ ሰርቃ ቴሌቪዥን ውስጥ ተናግራ እቤት ተቀምጣለች። እና እናማ አሁን ሰዎቹ ቤተሰቦችም አለ ፈልጌ ነው። አላመኑኝም እኮ ለምን? በቃ እነሱ ልጃቸው የምትመስላቸው ያችኛይቱ እርግብ ነው እንጂ እኔ አይደለሁም። ምን ከዛ ወይዘሪት ባዩሺንና እርግብን ወደ ቤተ ክርስቲያን እየሄዱ እየተጨቃጨቁ ስታይ በጣም ደነገጠች። አረ ምን ነሽ ነው ሀና፣ እስኪ የሆንሽውን ንገሪኝ ቢላት እንኳ ጆሮ በፍጹም አልነገረችውም ነበር። ከዛም በኋላ ሆስፒታል ፋዘር ጋ ሰላምዬና ሀንዬ ከመጡ በኋላ፣ እንዴ የኔ ልጅ ነይ ሰላም በይም ብሎ ሰላምዬን ሰላም አላት። ከዛ ለምንድን ነው የጠፋሽው? እንዴ ሀንዬ ደግሞ ዛሬ በጊዜ መጣሽ? ብሎ ሲላት፣ አባዬ ዛሬ ፈቀዱልኝና በጊዜ መጣሁኝ አለችው። አረ በጣም ደስ ይላል፣ ብቻ ግን ደስ ብሎኛል። ናይ ቁጭ በይ፣ እንደዚህ ይጠፋል እንዴ? እያለ ሰላምና ፋዘር እያወሩ ነበረ። እንደው አሁንማ እንዴት ነዎት? ደህና ነዎት? ተሽሎታ ብላ ስጠይቅ አሁንማ ደህና ነኝ እድሜ ለሚስኪኗ ልጄ፣ እንደው ለእሷ እንኳ ብተርፍላት እያለ ሲል ሰላምዬ አስታወሰች። ውጭ ላይ እርግብ ቁጭ ብላ ስልኳን እየነካካች ጆሮና ሀንዬ ቆይ ሀና ወይዬ፣ ቅድም ግን ቤተ ክርስቲያን ሲሄዱ እኒህን ሰዎች ነበር አይደል አየሹ ትተዋውቃላችሁ እንዴ ብሎ ሲጠይቃት፣ ይቺ ማለት እኮ ታሪኬን የሰረቀቻት የሰረቀችኝ ናት። ምን? አዎ ታሪኬን የሰረቀችቻት ህጄ ሉጋት እንዴ። አረ ስነ ስርአት ያዝ። ከዛ ይህንን አሉባልታ መቋቋም ሲያቀታት መጣችና ባልሽ ግን በጣም ያምራል አለቻት። ሰሀንዬ ደግሞ እንዴ ምን ነው ባሌንም ልሰርቅኛ ማረሽ እንዴ አለቻት። አይ እሱስ አይመጥነኝም። ለእኔ ቢመጥነኝ ጥሩ ነበር፣ ግን አይመጥነኝም። አንቺ የሆንሽ ቅማል የሆንሽ ልጅ ስነ ስርአት ሄድ ብሎ ጆሮ አባረራት። ሜላት ሜላት ለባዩሽ ደውላ ቆይ ለምንድን ነው ያልመጣሽው ባዩሽ ብላ ስትል፣ አይ መጥቼ ነበር እኮ። ምን እኔ ግራ አታጋቢኝ። አዎ መጥቼ መስፍን ናቸው በር ላይ ሰላም እንዳልኩት፣ ባሌ ደወለና ነይ ቶሎ አለኝ። አልገባኝም። አዎ ካልመጣሽ ማታ መግቢያ ያለሽም ሲለኝ ሄድኩኝ። ምን ዋጋ አለው እሺ ከዛስ ከዛማ ግራዬን ቀኘን አንዴ በጥፊ ልሶ ልሶ ተወኝ ስትል ምን አዎ ወይኔ ፈጣሪ ሆይ ግን በእኔ የተነሳ እስከ መቼ ድረስ ነው የምትደበደበው ብላ ሜላት ለባዩሽ አዘነች አይ ሜላት እንደው የባዩሽን ስራ የሰማች ቀን ግን እውነትም ልብሽ ይሰበራል አንዬ በሩን ከፍታ ስትመጣ እንዴ አርፍደሻል አይ እትዬ እኔ እኮ እስካሁን አሁን ዝም ያረፈልኩት ምናልባት ተኝታችሁ ከሆነ እንዳረብሻችሁ ብዬ ነው። ከመቼ ወዲ ነው አንቺ በጧት መተሽ የምታይቁ? ብላ እንደዛ ስትሰድባት፣ እትዬ እኔ በተፈጠረው ነገር እውነትም ግራ ገብቶኛል። ነገር ግን ዲኤንኤው ይቅር ካላችሁ ይቅር። እኔ የማፍርበትም ሆነ እንድታዝኑልኝ አልፈልግም። በቃ አንዴ የሆነ ሆኗል። ስለዚህ እርግብ ልጃችሁን ብላችሁ ተቀበሉና እኔን በቃ ተውኝ፣ እንደ እኔ ስራ የልስራበት ስትል ሜላት ብድጋለችና ወዴት ወዴት? አንዴ ተናግረሻል። ልጆቼ ደግሞ በአንቺ የተነሳ ሰላም ስላጡ የግድ መመርመር አለበት ብላ ስትል፣ እሺ በቃ ብላ ሀንዬ ዝም ብላ በሀሳብ ጭልጥ አለች። ሀንዬ እንግዲህ ግራ ገብቷታል፣ ምክንያቱም ባዩሽንና እርግብን አይታት ስለነበረ፣ ምን አይነት ቀመር እየቀመረች ነው። ሲቀጥል ደግሞ ይሄን ዲኤንኤ ውጤት ይቀይሩብኝ ይሆን ወይ አይቀይሩብኝ ይሆን ወይ እያለች ምንም ያህል እንኳ እውነታ ውሃና ልጇ ብትሆን፣ ነገር ግን ብዙ መሰናክሎች አሉ። ባዩሽ ለእርግብ ትሰሚኛለሽ ወይ እንገላለን ወይ እንገደላለን ብላ ነው እርግብን ቃሏን የሰጠቻት በግሽን ገጠር ሂደች። በግሽን ከምትጠብቂ እዚህ ብትለወጪ ይሻልሻል። ስለዚህ ከዚህ በኋላ ሜላትንም፣ መስፍንንም ሁሉንም ሰዎች ቀርበሽ የግድ ከነሱ ጋር መሆን አለብሽ፣ እነሱን መንከባከብ አለብሽ፣ ከነሱ ጋር ፒስ መሆን አለብሽ ብላ እርግብን አስፈራራቻት። እርግብ እርግብ ለሜላት እኔ ምልሽ ማየ ወይዬ አውቃለሁ ሀና በጣም አጥፍታለች። ነገር ግን እንደዚህ ነገር ባትናገሪያት ደስ ይለኛል። ባለቴ ሞቅ ሞቅ ስትል አይ ልጅ አንቺ እኮ ይዋ ስለሆንሽ ነው። ነገር ግን እሷን ስለማታቂያት ነው። ደግሞ እኔ መች ተቆጣሁኝ? ነገር ግን ስነገረ ስራዋ ደስ ስለማይለኝ ነው ብላ ወይዘሪት ሜላት በጣም ተናዳ ለእርግብ ነገረቻት። እርግብ እንግዲህ ጉዱ አፈልቷል በጊዜ ብትለቅ ይሻላት ነበር ምክንያቱም አሁን ጆሮም ማቋል እንደምንም ብሎ ይቺ ልጅ ተከታትሎ ጉዳያቸውን እንደሚያወጣው ተስፋ አደርጋለሁ። ውድ የቻናሌ ቤተሰቦች የዛሬው ኖላዊ ድራማ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ሀገራችንን ሰላም ያድርግል